ነፂ ያለ ምክንያት እንደዚህ ልትሆን አትችልም። አብርሃም የሆነ የተስፋ ቃል ባይሰጣት በፊት አሁን ላይ እንደዚህ ልትሆን አትችልም። እራሷን እስከ ማጥፋት ድረስ የደረሰችው ያለ ምክንያት አይደለም። አብርሃምም ደግሞ ነገሮችን በዚህ መልኩ አለባብሶ በዚህ መልኩ ሸፋፍኖ ቡታጀራ ላይ አስተካክላለሁ ብሎ ነገሮችን ለምን ከነገሮች ለምን ለመሸሽ እንደመረጠ ሁሉንም ነገር ግልጽ አድርጎ መናገር ለምን እንደፈራ አብርሃም ቡታጀራ የሚሄደው ወየሰርግ ነገር ለማስተካከል ነው። ሌላ ምንም ነገር ሊያስተካክል አይደለም። ስለዚህ ምንም አይነት የሚያስተካክለው ነገር ሊኖር ይችላል ግን የቤቱን ነገር ሳያስተካክል የቤቱን ችግር ሳይፈታ ከሩታ ጋር ያለውን ነገር ከነጺ ጋ ያለውን ያለው ነገር ከሩታ ጋር ተስማምቶ ሳይጨርስ ብዙ ነገር ሊያስተካክል ይችላል ግን ይህን ነገር ቤቱን ሳያጸዳ ምንም ነገር ቢያስተካከል የሚሆን ነገር አይደለም። የፈለገ ነገር ሳምንትም አስራ አምስት ቀንም ሊቆይ ይችላል። አንድ ወርም ሁለት ወርም አንድ ዓመትም እያስተካከለ ሊቆይ የሚችል ነገር ሊሆን ይችላል ግን ይህን ነገር ሳይጨርስ ምንም ነገር ማስተካከል አይችልም። የእውነት ነው የምላችሁ። አሁንም ደግሜ እነግራችኋለሁ። ነፂ ልንረዳት ይገባል። እንደዚህ ቪዲዮ እየሰራችሁ ነፂን የምታንቋሸሿት የምታጣጥሏት ሰዎች እረፉ፣ የምር እረፉ። ማለት በእኔ ቢደርስ ወንዶች፣ በእኔ በእህቴ ቢደርስ ሴቶች ደግሞ በእኔ ቢደርስ ወይም ደግሞ በእህቴ ቢደርስ ብሎ ይሄ ማሰብ በጣም ያስፈልጋል። እውነቱን የሚረዳ ሰው እውነቱን የሚረዳ ሰው ነፂን ከማንቋሸሽ ነፂን ከማጣጣል ይልቅ ነፂን ማበረታታትና አንንም እኔ አሁን እናንተ ከጎን የምትሆን አልፈልግም፣ እንዲደርስብኝ አልፈልግም። ሚዲያ ላይም አልወጣም፣ ምንም አይነት ነገር አልሰራም። ምን ሆነሽ ነው

ጨለመሆኑ ማሻገር የሚችሉ ወንድሞች ለአንቺ ጠበቃ የሚሆኑ በጣም ብዙ ሴቶች አሉ፣ አትፍሪ። ሰላም ውድና የተከበራችሁ የእኔ የአቢቲው ፋሚሊ እንዲሁም የአብሪሽና የርታ ፋሚሊ የሆናችሁ እንዴት ናችሁ? ደህና ናችሁ ወይ? እናንተ በያላችሁበት ሰላማችሁ ብዛለኝ። እንግዲህ በአንድ ቪዲዮ ተመልሼ ወደ እናንተ መጥቼላችኋለሁ ማለት ነው። ቪዲዮውን መግቢያ ላይ እንዳያችሁት ነፂ ራሷን እያጠፋች ወይም ደግሞ በራሷ ላይ መጥፎ ውሳኔ እየወሰነች አይተናል ተመልክተናል። እና ዛሬ ነፂ ላይ አንዳንድ ሀሳብ ለመስጠት ወደ እናንተ በጥቼላችኋለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንዲሁም ደግሞ ቪዲዮን ብዙ ሰው ጋር እንዲደርስ ላይክ በማድረግ ሼር በማድረግ እንድታዳርሱት እፈልጋለሁ። እንዲሁም የተሰማችሁን ሀሳብ ያስተተችኮ ደግሞ ኮሜንት ላይ እያስቀምጣችሁልኝ እንግዲህ ዛሬ ነፂ በራሷ ላይ መጥፎ ውሳኔ ስትወስን ምናምን ቪዲዮ አይተን ነበር፣ እና ይቺ ልጅ ያለ ምክንያት እንደዚህ ልትሆን አትችልም። አብርሃም የሆነ የተስፋ ቃል ባይሰጣት አሁን ላይ እንደዚህ ልትሆን አትችልም። ማንንም ከጎኗ እንዲሆን እንደማትፈልግ የማንንም ብዙ ሰው ዩቲዩብ ላይ ኮሜንት ላይ እየገባ አንዳንድ ቪዲዮም እየሰራ ነፂን ሲያጣጥላት ነበር። ማን ለምንድን ነው እንደዚህ እየሆናችሁ አሁን ነፂን እንትን ያላት ከምንም በላይ እንትን እያላት ያለው የአብርሃም መክዳት ሳይሆን የሰው እንትን ነው። በጣም እየጎዳት ያለው እቺ ልጅ እኛ በሰደብናት ልክ በአንቋሸሽናት ልክ ነገ ላይ እቺ ልጅ በእኛ ተናዳ፣ በሰው በተመልካች በኩል ተናዳ ነገ ላይ የሆነ መጥፎ ነገር ብትወስን ለሁሉም ነገር ለሁላችንም ጸጸት ነው የሚሆነው። በራሷ ላይ አንድ ነገር ብትፈጥር እቺ ልጅ ለሁላችንም ይጸጽተናል። የእውነት ነው ምላችሁ። አሁንም ደግሜ እነግራችኋለሁ ነጺ ልንረዳት ይገባል። ይሄ ደግሞ የሚገባው እኛ ነን። እንደዚህ በዚህ ልክ ቺ ልጅ ነገር መጥፎ ውሳኔ ብትወሰን ጸጸቱ ለእኛ ነው የሚተርፈው። አሁንም ማለት ነው አሁን እንትን እያለት ያለው ፎቶ አንዘቅዝቀው የሰው ሕይወት ለመበጥበጥ ነው የመጣሽው እያልን ቺ ልጅ እንድትናደር ወይም ሕይወት እንደሚያስጠላት እያረግናት ያለ ነው እኛ ነው እንጂ አብርሃም የገባላት ቃል አይደለም። አሁን አስረግጬ ነው የምነግራችሁ፣ ይቺ ልጅ አሁን ላይ ብቻዋ እንደሆነች ማንም እንደሌላት በሐኪም ቤት ብቻዋን ታማ ብቸኛ እንደሆነች እየተናገረች ያለችው አሁን ላይ መምጣቷ ይህንን ብላ መናገረው አስፈላጊ ባይሆንም እሷ የተሰማትን ወይም ደግሞ እሷ በቃ መናገር የፈለገችውን ተናገረች አይደል። እኛ ለምንድን ነው እንደዚህ እያልን እሷ ራሷን እንድትጠላ እንድትጸጸት በቃ ነገሮች መጥፎ ውሳኔ እንድትወሰን እያደረግናት ያለ ነው። ለምንድን ነው በቃ እራሷ ተናገረች አይደል? እንደዚህ እንደዚህ ነበረን፣ አሁን እንደዚህ ህይወቴን አበላሸው ምናምን ብላ ተናገረች። ስለዚህ ሰው በዚህ ልክ ፎቶዋን እየዘቀዘቀ እየሰደባት እያንቋሸሻት፣ ነገሮች እንዲከሩባት፣ ነገሮች እንዲያስጠላት ለምንድን ነው የምታደርጓት? ለምንድን ነው የምናረጋት? አብርሃምስ ደግሞ ነገሮችን በዚህ ልክ ሸፋፍኖ ማለፍ ለምንድን ነው የፈለግከው? ይህንን በግልጽ አማርኛ እንድትነግረን ፈለግ ቡታጀራ ሄዳለው። ቡታጀራ መጀመሪያውኑ ነፂን ማግኘት ስህተት ነው። በፍጹም ነፂን ማግኘት አልነበረብህም። ስቀጥል ደግሞ ተመልሰ ነገሮችን ለመፍታት ወደ አዲስ አበባ ሄደ ነበር ነገሮችን ሳትፈታት ተመልሽ ወደ ቡታጀራ ሄዳለው ብትል፣ ይሄ በጣም የሚያስጠረጥርና የሚያስጠላ ነገር ነው። መጀመሪያ ከነፂን ከማግኘት በፊት ከሩታ ጋር ሰላም ማወር አለብን። አንተ እያልክ ያለው ነፂን ድጋሚ ልታገኛት ነው እንጂ እውነትም ያሰብከው ነገር ልታስተካክል አይደለም። ምንም የምታስተካክለው ነገር የለም። ወይ ልታስተካክል የምትሄደው ስለ ሰርግ ጉዳይ ነው አይደል? ለዛ ነው እኔ እንደሚመስለኝ፣ እንደዛ ነው። ሌላ ምንም የሚያስተካክለው ነገር የለም ሶ እቤቱ ያለውን ጓዳውን ያለውን ችግር ሳይፈታ ከሩታ ጋር ተነጋግሮ ሳይፈታ ሌላ አስተካክላለሁም ሺ ነገሮችን ቢያስተካክል 5 ለአስራ አምስት ቀን አይደለም ለአንድ ወር ለሁለት ወር ለአንድ ዓመትም ሄዶ ነገሮችን ሊያስተካክል ይችላል። የሚያስተካክላቸው ነገሮች ሊኖሩ ይችላሉ። ይህንን ነገር ሳያስተካክል ደግሞ የፈለገ ነገር ቢያስተካክል፣ ይህንን ነገር ካልተስተካከለ፣ ይህንን ነገር እውነት አሁን ካልወጣ፣ ምንም የኛው ነገር የፈለገው ነገር ቢያስተካክል ሊሆን አይችልም። ሶ አብርሃም ነገሮችን በተረጋጋ መንፈስና በተረጋጋ እንትን ነገሮችን ለማስተካከልና እውነቱን ለመናገር ሞክር። ሩታም ደግሞ አሁን ላይ ሩታ በጣም የምትጎዳበት ጊዜ ነው። ነፍሰ ጡር ነች። ብቻ ምን ልበላችሁ ነፍሰ ጡር ከመሆኑ አንጻር በቃ በጣም የምትጎዳበት ለልጇም ደግሞ መጥፎ ነገር የሚሆንበት ጊዜ ነው። ይህን ነገር በአጭሩ ካልተስተካከለ፣ በአጭሩ ካልተቋጨ በጣም መጥፎ ጊዜ የምታሳልፍበትና በጣም የምትጎዳበት ታይም ነው። ሲቀጥል ደግሞ ነፂንም ደግሞ አንዳንድ ኮሜንት ውስጥ እየገባችሁ እንደዚህ ቪዲዮ እየሰራችሁ ነፂን የምታንቋሽሿት ወይም ነፂን ደግሞ የምታጣጥሏት ሰዎች እረፉ፣ የምር እረፉ ማለት በእኔ ቢደርስ ወንዶች፣ በእኔ በእህቴ ቢደርስ ሴቶች ደግሞ በእኔ ቢደርስ ወይም ደግሞ በእህቴ ቢደርስ ብሎ ይህ ማሰብ በጣም ያስፈልጋል። ገባችኋል? ወንዶች ነገ ላይ በእህቶቻችሁ ምን እንደሚደርስ አታውቁም። ሴቶች ደግሞ በእህቶቻችሁ አይደለም፣ በራሳችሁ ላይ ምን እንደሚደርስ ስለማታውቁም፣ ይህን ነገር በተረጋጋ መንፈስ ነፂን ከማጣጣልና ነፂን ከማንቋሸሽ ብትቆጠቡ እላለሁ። ሶ ነፂ እምነግርሽ ነገር ቢኖር የማይፈልግሽን በመፈለግ ጊዜሽን አታባክኚ። አሁን ወደ ዩቱብ መተሻል እና በረታታሻለን ቪዲዮ አሪፍ፣ ቪዲዮ አሪፍ፣ ቪዲዮ እየሰራሽ ቪዲዮ ፖስት አድርጊ ህይወትሽን መለወጥ ትችያለሽ። ላንቺ ያለው ነው። ፈጣሪ ያልፈቀደው ነገር ምንም ነገር ሊሆን አይችልም። ስለዚህ የማይፈልግሽን በመፈለግ ጊዜሽን አታባክኚ። በቃ ነፂ ተረጋግተሽ፣ ህይወት ይቀጥላል። ፈጣሪ የፈቀደው ነው የሚሆነው። ሴት ልጅ በዚህ መንገድ ተጎርታ ማየት በጣም የሚያስጠላ ነገር ነው። ነፂ አሁንም ደግሜ እነግርሻለሁ፣ ህይወት ይቀጥላል። ሌላ የራስሽን አዲስ ላይፍ አዲስ ህይወት መቀጠል ትችያለሽ። ወደ ዩቱብ መተሻል። ሁሉም ሰው እውነቱን የሚረዳ ሰው እውነቱን የሚረዳ ሰው ነፂን ከማንቋሸሽ ነፂን ከማጣጣል ይልቅ ነፂን ማበረታታትና በቃ ወደ ወደ ራሷ ላይፍ እንድትመለስ ያደርጋታል። ትክክለኛ የሚረዳ ሰው ነፂን የሚጠላ ሰው ካልሆነ በስተቀር ነፂን በእንደዚህ አይነት መንገድ የማይረዳ ሰው ወደ ላይፏ እንድትቀጥል እያበረታታት ያበረታታታል እና አብርሃምም አሁንም ደግሞ አሁንም ለአብርሃም የምነግረው ነገር ቢኖር ነፂን ብታገኛት እራሱ አሁንም ህመሟን ልታባበስ ነው እንጂ ነገሮችን ልታስተካከል አትሄድም። አሁንም መጀመሪያ እንክተን እንደዚህ ያደር ለዚህ ደረጃ በቃት አንተነህ። አሁንም ደግሞ ሄደህ ነገሯን ልታባበሰው ነው እንጂ ምንም ጥሩ ነገር ልትፈጥር አይደለም። ብቻ ቀጥሎ የሚሆነውን እያየን የራሳችንን ሀሳብ እንሰጥበታለን። በቀጣይ ቪዲዮ እንገናኛለን ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ እንዲሁም ለብዙ ሰው እንዲደርስ ሼር ማድረጋችሁን ሰብስክራይብ አድርጋችሁ ሁሌ የምለቀውን ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን እየተጫናችሁ ቤተሰቡን ተቀላቀሉን። ብቻ ማድረግ ያለባችሁን እናንተ ታውቃላችሁ። በሌላ ቪዲዮ እንገናኛለን። ሁላችሁን በያላችሁ በሰላማችሁ ይብዛ፣ ወዳችሁ አለው ይመቻችሁ።